ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አዲስ የሆነችው ሰብስክራይብ እያደረጋችሁ ቤተሰቡ ተቀላቀሉን እና ዛሬ መተናም ብቅ ብለናል። እስኪ ሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ ኢትዮ ቤተሰቦች እንዴት ናችሁ? ከእኛ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ አዲስ ቪዲዮ ይዘን መተናል እም ምንድን ነው እሱ አዲስ ነገር ያው ዛሬ የምናገረዋለኝ ምክንያቱም ያው አሁን በሰራችው ቪዲዮ ያው እሱ ገሳን መቶባታል። ስለዚህ አሁን የሚሆን በሰራችው አዲስ ነበር የሆነብኝ እስኪ ሮ ዝሮ የምናየው ነው

በጣም ያዘንኩት ባንተ ነው። አንድ አንድ በጣም አ ነው እኮ አይ እነሱ ጥሩ አስተያየቱ ነው የሰጡኝ። እሺ አዑዙ ቢላህ። አንዳንድ ብቻ እጅህ ያለኝ ሰው አለ ምናምን፣ ያንን ደግሞ እኔ እንዴት እንደሚያስተካክሉ እነግራቸዋለሁ። ከተ ማለት ከሰሙን ከተለበሉት ማለት ነው። አንተ ግን መቼም

ይሄ ሀሳብ ደግሞ ሌላ ሀሳብ አለ። እሱ ሀሳብ ምንድን ነው? አይነት ሰዎች አይ እንደ ቦታ ስለ ብለውሽ ያን ሀሳብ ሀሳብ

እሱን ነገር ግን ተረክቻለሁ፣ ብዙ ነገር። ምክንያቱም ያለ ሰው በድኑ ጠንካራ ነው፣ እናቃለሁ። ብዙ ነገር ይሰራል በጉሩ የሚተላለፈው ነገር ስለሆነ ያው ተመልሳለች፣ ባጭሩ ቀንጠስ ብላለች። ሲጀመር ሀሳቡ ውስጤ ላይ ግን እኔ አንተን በቃ በድኔ ላይ ምን ያህል እንትን ይለኛል ብዬ አንድ አንድ አልፈለን ለመፈርትን ነው። ሁለት ደግሞ ያው ቤተሰብ ናቸው እነሱ ምን አስተያየት ይሰጡኛል ምም የእኛ ድን አንድ ሰው ወደ መጥፎ ነገር ሲሄድ በስድብና በድል አደባነ ምን ያህል ምክር ይሰጡኛል ድናችንን ምን ያህል አውቀውታል። ማወቁ እነሱ ነው ጥቅሙ፣ ግን ያው የእኛ ቤተሰብ ስለሆኑ በሚለው ነው። ያው የሰደባችሁኝም እኔ አውፉ ብያለሁ ማለቴ ያን ስድብ እያስመጣሁት እኔ በእኔ ምክንያት ስለሆነ በእኔ ንግግር ስለሆነ እንዲሁም ደግሞ አንዳንድ እህቶች እኔን የሚያውቁት ይመስሉኛል እርግጠኛ ነኝ ሌላ እንደዚያ ታደርገው ፕራንክ ነው ምናምን ያላለ አዎ ወላሂ ሰው ደውለዋል እንደው ምን ነካሽ ተቀየርሽ ምናምን እያሉ እና ስለዚህ ሁላችሁንም አንጫጨቻቸዋለሁ ማለት ነው ካሜራ በስተጀርባ ደግሞ ማሚን ሰምታችሁ እንኳን ያው በቤታችን የሚቀመጥ ብዙ ብዙ ነገር እና ይህም እናንተንም አመሰግናለሁ። ግን አንዳንድ እህቶቻችን ከስድብ በፊት መልካም ምግባር፣ እስልምና የሚያስተምረህ ከስድብ በዱላ አይደለም። እኔ ብሳሳት ማስረጃ ባለው ነገር እንደዚህ እንደዚህ ነው፣ ሌላ ተመለሽ

እኔ አልሐምዱሊላ ፈረጅሜም ቢሆን ስደት አላስተማረሽም ወይ ብዙ ሰዎች ብለውኛል። ብዙ ሰዎች ስደት ድንሽን አላስተማረሽም ወይ ምናምን ያለ ሰው አለ። እኔ ስደት ድን አላስተማረኝም ሳይሆን፣ በእርግጥ ጥቂት አመታት ነው የተቀመጥኩ፣ ብዙ ት አልተቀመጥኩም። ሲቀጥል ደግሞ እህት ያለች ተመራሆን ብዙ ከዒዳ የምትጠራ ድን ያላት እህት አለች። አገር አይደለም ሰው አይጠራችሁ ግን የት ነው? ኢትዮጵያ ስደት ላይ ቀጥታ ብዙ ልጆች አሏት እና እኔ ደግሞ የእኛ ቤተሰብ ማሸዳ በድኑ እንትን ይሉን ሰጠኝ። እሱ የሰጠውን ደግሞ እሱ ይወስዳል

ሁለት ሴቶች ነው ሚት ይባላል። አንድ ሴቶች ሆሞ ህፃናት አውፍ ብያችኋለሁ። ጥፋተኛ እኔ ነኝ። ያው ፕራንክ ቢሆን በትልቁ ነው የመጣሁት። በአስቀያሚ አስቀያሚ ነው የመጣሁት ው ብያቸዋለሁ። እስከምንገናኝ ድረስ ልትሰናበራቸው ነው እ ሰላም አለይኩም። ሰላም እንገናኝ። ያው ደግሞ ኢንሻላህ።